አዲስ አበባ የአፍሪካ ዋና ከተማ ናት፣ መዲና ናት ሲባል የኤዩ ሄድኳርተር ብቻ ሳይሆን የአፍሪካ ሲዲሲ ሄድኳርተሩ እዚህ አዲስ አበባ ይገኛል። የአፍሪካ ሲዲሲ ቀደም ሲል እንዳየነው በጣም ትልቅ ፋሲሊቲ ነው፣ ትልቅ ግንባታ ነው። ይህን የሚያክል ኢንፍራስትራክቸር በሀገራችን ሲኖር ከኛ የጤና ተቋም ጋር ሲተሳሰር በጣም በርካታ የሆኑ ጠቀሜታዎች ለሀገራችን ሊያበረክት ይችላል። አንደኛው ኤርሊ ዋርኒንግ ነው። ችግሮች ሲያጋጥሙ ቀድሞ አሰስ ማድረግ ዳታ መሰብሰብ እና ምን አይነት በሽታ ሊመጣ እንደሚችል ማሳወቅና ለመከላከል ለመዘጋጀት በጣም ያግዛል። ትልቅ ላብ አላቸው፣ በጣም በርካታ ሙያተኛ ስላላቸው ሁለተኛው የላብ ካፓሲቲ ነው። አንዳንድ ሎከሊ ለመመርመር የምንቸገርባቸውን የበሽታ አይነቶች በአፍሪካ ሲዲሲ የላብ ሰርቪስ ማግኘት ይቻላል። ግዙፍ ፍሎሮች ስላላቸው ሶስተኛው ስልጠና ነው። ሁሉም እቃ ሙያተኛ ባለበት የተሻለ ሙያተኛ ለማፍራት የሚያስችል ስልጠና ለመስጠት ያስችላል። ከጎበዙ ከፍተኛ ሌቭል ያለው ክሊኒክ መስራት ይችላሉ። ወደ ውጭ ሀገር ሄዶ ከመታከም ብዙ ሙያተኛ ያላቸው ጥሩ ላብ አላቸው፣ ትልቅ ፋሲሊቲ ያላቸው እና ሌላ ሀገር ሄደን የምናገኘው ሰርቪስ እዚህ በማግኘት እነሱም ገቢ እንዲያመነጩ እኛም ባጭሩ ባነሰው ዋጋ ጤናችን ሊጠበቅ ለማድረግ ያስችላል።